ሰላም ሰላም የዩቱብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። ዛሬ ደግሞ በአዲስ ቪዲዮ ታች ብያለው። ዛሬ የማሳያችሁ ቪዲዮ ስልካችሁ ላይ በተደጋጋሚ እየተደወለ የሚያስቸግራችሁ ከሆነ ኦር ደግሞ ስልካችሁን ብታጥፉ ማን እንደሚደውልላችሁ ማወቅ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው እዩት። በዚህ ቪዲዮ ስልካችሁን አጥፍታችሁ ማን እንደሚደውልላችሁ ማወቅ እንዴት እንደምትችሉ አሳያቸዋሉ የደወሉላቸው ደንበኛ ጥሪ እያስተላለፉ ነው እያለ ካስቸገራችሁ፣ ስልካችሁ እንዲህ እያለ ነው እየተባላችሁ ብዙ ጊዜ ከተባላችሁ ይሄንን ሴቲንግ ይሄን ኮድ ተጠቅማችሁ ማስተካከል ትችላላችሁ ማለት ነው። ስልካችሁን ለማስተካከል ብዙ ጊዜ ኮል ኖት ኖት ፎርዋርድ ንግ ይላችኋል እና ይህንን ለማስተካከል የምንጠቀማቸውን ሴቲንጎች አሳያችኋለሁ በዚህ ቪዲዮ ማለት ነው። ቪዲዮውን ቪዲዮን ላይክ እያደረጋችሁ ላይክ አያስከፍልም፣ በነጻ ነው። ላይክ አድርጉ፣ እንዲሁም ሼር አድርጉ። ለዩቲዩብ ቻና ላይ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አብዛኛው የዩቲዩብ ቻናሌ ቪዲዮን የሚያዩት ሰዎች ሰብስክራይብ ያላደረጉ ሰዎች ናቸው። እና ሰብስክራይብ እያደረጋችሁ እንጂ ምን ትጠብቃላችሁ? ቀጥታ ቀጣው ወደ ቪዲዮ ገባሉ። ስልካችሁን አሁን ብታጠፉት ማን እንደደወላላችሁ ወይም መብራትም ዘግቶ ሊሆን ይችላል። በሌላ በሌላ ምክንያት ስልጋችሁ ዘግቶ፣ ከዛ ማን እንደደወለላችሁ ለማወቅ እና መልሳችሁ ለመደወል ይሄንን ኮድ ተጠቀሙ። ቀጥታ ወደ መደወያው እንገባና እንዴት እንደሆነ አሳያችኋለሁ ኮከብ ሀያ አንድ ኮከብ ስምንት አምስት ሰባት መሰላል ብላችሁ ቀጥታ መደወል ማለት ነው። ደግሞ አለው ኮከብ ሁለት አንድ ኮከብ ስምንት አምስት ሰባት መሰላል ብላችሁ ቀጥታ መደወል ነው ማለት ነው። ከዛ ይህን ስታደርጎ ስልካችሁ ቢዘጋም ባትሪያ ያልቆም ሊሆን ይችላል በተለያየ ምክንያት ቢዘጋ፣ እንዲሁም ደግሞ ብዙ ጊዜ በተደጋጋሚ ሰው እየደወል የሚያስቸግራችሁ ከሆነ እናንተ ብቻ ወደምትፈልጉት ለመደወል ይጠቅማችኋል ማለት ነው። ይህ ኮድ በዚህ መሰረት ማስተካከል ትችላላችሁ ማለት ነው። ቪዲዮን ላይክ እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። ከዛ ደግሞ ይህንን እንዴት ማጥፋት እንችላለን የሚለውን ስንመለከት ወደ መደወው እንገባለን። ቀጥታ ከዛ መሰላል ሁለት አንድ መሰላል ብላን መደወል ብቻ ማለት ነው። መሰላል ሁለት አንድ መሰላል ብላን ቀጥታ መደወል ማለት ነው። ከዛ በኋላ ይስተካከልልናል ማለት ነው።